ሰላም ሌላችሁ ወደ ቻናሌ ቤተሰቦች ሰላም። ዛሬ ደግሞ ቆንጆ እና ቀላል ነው። አብራችሁ አሁን አሁን ጋር ሶስት አራተኛ ኩባያ ግማሽ አንድ ግማሽ ደግሞ ላይ ያደረጋችሁ አድርጋለን። ይሄንን አሁን እዚህ ጋር አንድ ቀላቀላማሽ የገብስ ዱቄትና አንድ ዱቄት አድርገን አንድ ላይ ዱቄት አንድ አንድ ላይ ብዙ ሊጥ ነው እንደምታዩት ኩባያ ዱቄት አለኝ። እሱን ጨምርበታለሁ እሱ ላይ አንድ አራተኛ የሻይ ማንኪያ አሁን በዚህ መልኩ በደንብ አድርጌ አሽጭበታለን። ይህን አሁን በጣም ቆንጆ ላይ የሚጣፍጥ ምግብ አሰርታችሁ ሞክሩት፣ ወዱታላችሁ። ይኸው በዚህ መልኩ ካደረግኩት ይበቃል። አሁን ወዲያው ሊጡን ሉልቡል አድርገን ያው ሌቱ ትንሽ ደረቅ ያለ ነው። እሱ ደረቅ ማይሆን ተለቅም ማድረግ ትችላላችሁ፣ ከዚህ ማነስ ማድረግ ትችላላችሁ። ያው ሰዓት እንዳይፈጀባችሁ በሁለትም በሶስቱም እያረጋችሁ አንድ ላይ በዚህ መልኩ መስራት ትችላላችሁ ማለት ነው። ሸፍኜ ለአስር ደቂቃ አስቀምጠዋለሁ። ያው ከአስር ደቂቃ በኋላ ሜጫችን ላይ አድርገን ትንሽ እንደዚህ አሸት አሸት እናደርገዋለን። ከዛ ያ ሁሉንም በዚህ መልኩ ስስ አድርገን እንዳመጣው ማለት ነው። እንደምታዩት ያው ብዙም ሰዓት አይፈጅም። በዚህ መልኩ ከወደዳችሁ ላይክ ማድረግ አትርሱ፣ እንዲሁም ለቻናሌ ደግሞ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ኮሜንት ላይ ጻፉልኝ። ይኸው በዚህ መልኩ ስስ አድርገን እንዳመጣው ትንሽ ሰዓት እናደርግበታለን ደስታችን እንዳይዝ ይሄን ያክል ካላቆሙ በቃ እዚህ ጋ ደግሞ ፒናትበተር ወይ ደግሞ የለውዝ ቅቤ ያለኝ እሱን፣ እሳታችንም መካከለኛ ላይ አድርገን በፊት ውሃውን ትንሽ መጠጥ እስከሚያደርግ ድረስ እናበስለዋለን። ከድነን ያው እኔ በመያዋና ማሰለውም ማንደሞ ጀምርን እንደዚህ ገር ትችላል። ከድነን እናበስለዋለን። ያ በዚህ አድርገን ደግሞ በቀላሉ ለቁርስ ሆነ ለመክሰስ ቀላል የሆነች ስናካብረን እንሰራለን እንደምታዩት በዚህ መልኩ እቀባዋለሁ ሁሉንም። ያው እንደዚህ ውሃውን መጠጥ እያደረገ ነው። አሁን እሳቱን ዝቅተኛ ላይ አድርጌ አሁን በደንብ ውሃውን እስከሚመጥ ድረስ ለአንድ ሰዓት ነው ያበሰልኩት። ይኸው አሁን ውሃውን በደንብ መጠጥ አድርጓል፣ በስሏል ማለት ነው። አሁን እናወርደዋለን። እዚህ ጋር ቅቤ እንጨምራለን። እሱ ላይ ትንሽ በርበሬ እናደርጋለን። በርበሬ እንደ ፍላጎታችሁ ነው፣ አለማድረግም ትችላላችሁ። እንደዚሁም ባዶውንም ብትበሉ አልበለዛ ደግሞ ከወተት ጋር ብትበሉት በጣም ነው የሚጣፍጠው። ይህንን አሁን እናደባልቀዋለን በደንብ አድርገን ይኸው እንደዚህ ካዘጋጀሁት በኋላ በክር ጫፍን ቁርስ ለመክሰስ እንደዚሁም ለራት ሰአትም የሚሆን ምግብ ናት። ትወዱታላችሁ። ቪዲዮውን ደግሞ እስከዚህ ካያችሁ ላይክ ማድረግ አትርሱ። ለቻናሌ ደግሞ ሰብስክራይብ አድርጉ። ይኸው ምግባችን በዚህ መልኩ ደርሷል። ቆንጆ ሆኖ በጣም ነው የሚጣፍጠው። ሰርታችሁ መክሩት። እንደዚህ ካስተካከልኩት በኋላ በምፈልገው መጠን ቆርጠዋለሁ። ያው በክርስቶስ ቀምሼ ደሞ አሁን አየዋል ነው ያድርጎ ያውጣላችኋል። ያው በትኩሱ ብትበሉት ቆንጆ ነው። ያው ቅቤው በቅቤ ከሆነ በትኩሱ ብሉት። ከቀዘቀዘ ደግሞ ደግሞ በወተትም ብትበሉት በጣም ነው የሚጣፍጠው። ባዶውንም ብትበሉት በጣም ቆንጆ ነው። ትወዱታላችሁ። ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በሌላ ቪዲዮ እስከምንገናኝ ቻው ቻው። ይህ ሁሉንም ቁርጭ ተመልሻለሁ። እንደምታዩት አሁን እዚህ ላይ አስቀምጠን ሸፍነን ለአንድ ሰዓት እናቆየዋለን ማለት ነው። ያው ከአንድ ሰዓት በኋላ ሊጣችን ኩፍ ብሏ እንደምታዩት አሁን እናበስለዋለን ማለት ነው። መጥበሻችን በዝቅተኛ እሳት አድርገን እንጥደዋለን። እሱ ላይ ትንሽ ዘይት እናደርጋለን። እንደዚህ ካደረስኩት በኋላ እናደርግና ከድነን እናበስለዋለን። በአንድ ጎኑ ከሁለት እስከ ሶስት ደቂቃ ይፈጃል። ለእኔ ሶስት ደቂቃ ፈጅቶብኛል። ያው እሳታችሁ ዝቅተኛ ላይ አድርጋችሁ ከድናችሁ ለሶስት ደቂቃ እያበሰላችሁ እየገለበጣችሁ እያበሰላችሁ እሱም ደቂቃ አይፈጅም ወዲያው ነው የሚበስለው። ያው እያየን እየከደንን እና በስሏለን። ያው ለመብሰል በአጠቃላይ ሰባት ወይስ ስምንት ደቂቃ ቢፈጅ ነው። ያው ፈጣን ነው። ይሄው አሁን ደርሷል። አውርደዋለሁ ከዛ ሌላውንም የቀረውንም በዚህ መልኩ ጋግረን እንጨርሰዋለን ማለት ነው። ይኸው ይህንን ይመስላል እንደምታዩት ለቁርስ ሆነ ለመክሰስ በጣም ቆንጆ እና ቀላል የሆነ የስናክ አሰራር ነው። ትወዱታላችሁ። አሁን ደግሞ ውስጡን አሳያችኋለሁ። ይኸው ይህንን ይመስላል እንደምታዩት። በጣም ቆንጆና ቀላል የሆነ የስናክ አሰራር ነው። ትወዱታላችሁ። እንደምትወዱት ተስፋ አድርጋለሁ። በሌላ ቪዲዮ እስከምንገናኝ ሀሳቡን አስተያየት ካላች ኮሜንት ላይ ጻፉልኝ። ሰላም፣ ደህና ናችሁ ወደ ቻናል የቤተሰብ ወይ ሰላም ናችሁ ወይ? ዛሬ ደግሞ ቀላል እና ፈጣን የሆነ ለቁርስ ለመክሰስ የሚሆን ቂጣ አብረን እንሰራለን። እንደምትወዱት ተስፋ አድርጋለሁ። በመጀመሪያ ቪዲዮ ላይክ አድርጋችሁ ጀምሩላችኋለሁ። ቁርሱን ለመስራት እዚህ ጋ አሁን ግማሽ ኩባያ ለብ ያለ ወተት ያስፈልገናል። እሱ ላይ አንድ የሻይ ማንኪያ እርሾ እናደርጋለን። በማስቀጠል አንድ የሾርባ ማንኪያ ስኳር እናደርጋለን። ይህንን አንድ ላይ በደንብ አድርገን እናደባልቀዋለን። ቀላልና ቆንጆ የሆነ የቂጣ አሰራር ነው፣ ትወዱታላችሁ። በማስቀጠል አንድ ኩባያ ዱቄት እናደርጋለን እና አንድ አራተኛ ኩባያ እናደርጋለን። ከዛ አንድ አራተኛ የሻይ ማንኪያ ጨውን ጨምራለን። እዚህ የሾርባ ማንኪያ ዘይት ጨምር ያለው። ይህንን አሁን በደንብ አንድ ላይ አድርገን አሽተን እናቦከዋለን ያው መጀመሪያ ሊጡን ስታብቁት ያው እንዲ ለስለስ ይላል። በደንብ ደንብ አሸት ስታደርጉት ከእጃችሁ ላይ መጣብቁን ያቆማል። እዛን ጊዜ እንተዋለን ማለት ነው። ይሄው ለስለስ ያለ ሊጥ ነው። አሁን ዘይት ትንሽ አድርገን ሸፍነን እናስቀምጠዋለን። ይኸው ከአንድ ሰዓት በኋላ ሊጣችን ኩፍ ብሏል ያስተካከልነው በኋላ በእሰሳ አድርገን እንዳመጠዋለን። ይኸው ይህን ያክል ካደረግኩት ይበቃል። አሁን ትንሽ ጫፍ ጫፉን ቁርጥለት አለው ያን ጥለውም እሱንም መልሰን እንዳመጠዋለን ማለት ነው። ይህንን አሁን ይሄውን አሁን ሸፍነን እናቆየዋለን። ለትንሽ አስራ አምስት ደቂቃ በዚህ መልኩ ሲሆንልን ቅርጽ እናወጣበታለን። በአይላንድ ክዳን በዚህ መልኩ እንደዚህ እያደረግን ቅርጽ እናወጣበታለን። ያው ቅቤውም ውስጡ እንዲገባለን ይረዳዋል ማለት ነው። እንደዚህ አሁን መጥበሻችን በዝቅተኛ እሳት አድርገን ከስር ምንም ሳልቀባው ነው ያስቀመጥኩት። ያው መጥበሻ አይዝም። ከዛ ይሄንን አሁን ከድነን በዝቅተኛ እሳት እናበስለዋለን። ያው ብዙ ደቂቃ አይፈጅም፣ ሶስት አራት ደቂቃ በአንድ በኩል ቢፈጅ ነው ማለት ነው። ያው ወዲያ ወዲያው ነው የሚደርሰው። ያው ለድምጼ በጣም ይቅርታ ትንሽ ጉንፋን ይዞኝ ነው ይሄው እየገለባበጥን እናበስለዋለን አሁን ይበቃዋል፣ እናወርደዋለን። የቀረውንም በዚህ መልኩ ሁሉንም እናበስለዋለን ማለት ነው። ይኸው ቂጣችን ደርሷል፣ ለምታዩት ቆንጆ ሆኖ። እንደዚህ ራሱ ብትበሉት በጣም ቆንጆ ነው። እንደምታዩት ትንሽ የቀለጠ ቅቤ ያለኝ እሱ ላይ አንድ ሾርባ ማንኪያ በርበሬና አንድ ሾርባ ማንኪያ በሰው እናድርግና አንድ ላይ እናደባልቀዋለን። እናንተ እዚህ ላይ ከፈለጋችሁ ትንሽ ስኳር ማድረግ ትችላላችሁ። ያው እኔ ቅቤ ትንሽ አብዝቻለሁ። እናንተ ደግሞ አነስ አርጋችሁ መጠቀም ትችላላችሁ ማለት ነው። በዚህ መልኩ በቅቤ እንላውሰዋለን። ይሄው ይህንን ይመስላል። እንደምታዩት ሲቀዘቅዝ ይሄንን ይመስላል። ቆንጆ እና የሚጣፍጥ ነው። ለቁርስ፣ ለመክሰስ፣ ለሻይ ሰዓት ቆንጆ የሆነ ቂጣ ነው። ሰርታችሁ ሞክሩት። ቪዲዮውን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ሀሳብ ሆነ አስተያየት ካላችሁ ኮሜንት ላይ ጻፉልኝ።